ለማ ሰሚዓት ቢመክሪህና አርሰለት ለህና ዋአዕተደት ለሁነ ሙተካአ። ከዛ ሴትዮዋ እነዚህ የበታች ባለስልጣናት ባለቤቶች ስምሽን እያጠፉና፣ እያሙሽ፣ እያብጠለጠሉሽ ነው ማለት ሲደርሳት ተናደደችና፣ እነሱ እኔ ያየሁትን ባለማየታቸው፣ ያጋጠመኝን ስላላጋጠማቸው ነው እንደዚህ የሚሉት። ስለዚህ እነሱንም ያው የችግሩ ተካፋይ ማድረግ አለብኝ የሚል እቅድ አስቀመጠችና ወዳሁኑ ድግስ ማስደገስ ጀመረች ማለት ነው። እና ድል ያለ ድግስ ተዘጋጀና እነዛ የባለስልጣናት ሚስቶች ሌሎቹም በአካባቢ ያሉ ጎረቤቶች በሙሉ ሴቶች ተጠሩ ማለት ነው። አርሰለት ኢለይሂነ እና ለድግስ ደግሸ እና እናንተ አዞማ ጠርቻቸዋለሁና ሁላችሁም ክብር ጥሬውን እንድትቀበሉ ተስፋዬ ነው በምል በክብር አስጠራቻቸው። በህሜቱ የተሳተፉትን ሁሉ ማለት ነው። ዋአተደት ለሁነ ሙተካአን። እና በጣም ልዩ የሆነ ድግስ ስለነበረ ምግቡና መጠጡ ብቻ ሳይሆን ቦታው መቀመጫው ራሱ ታይቶ ተሰምቶ የማይታወቅ ምርጥ ቦታ ነበረ እና ለእያንዳንዳቸው ልክ እንደ እንትን የሚውጥ ፍራሽ የመሰለ ምንጣፍ ተመጥፎላቸዋል። እንደገና በግራ በቀኝ ደግሞ የመከዳ ተደርድሮላቸዋል። እርቲያህ እንዲሆኑ በጣም እንዲረኩ ማለት ነው። እና በዛ በጣም አስገራሚና አስደሳች በሆነ ጥሩ ምንጣፍና ድጋፍ ላይ ተተቀመጡ ተተደረደሩ በኋላ ምግብ በየአይነቱ እንዲቀርብ አዘዘች። የምግብ አይነት ሁሉ በሙሉ ቀረበላቸው ማለት ነው። እና ያንን ምግብ በልተው በሚያገባድዱበት ጊዜ ፍራፍሬ እንደገና ማስተካከያ እንደሚባለው በሀገሪቱ ላይ ያሉ አስደሳች ፍራፍሬዎች ሁሉ ተዘጋጅተው ስለ ታማ ቢላዋ ጋር ቀረበላቸው ማለት ነው ወአተት ኩለ ዋሒደቲ ሚንሁነ ስኪና ለእያንዳንዳቸው ስለ ታማ የሆኑ ቢላዋዎች ታደሏቸው የቡርቱካኑን ጥፋውን የመሳሰሉ ነገሮችን እየከተፉ እንዲበሉ ትኩስን ጧዘጅ ማለት ነው። ወቃለት ኹሩጅ ዐለይሂነ እና መጀመሪያው በደንብ በልተዋል፣ ጠጥተዋል። አሁን ለመዝናናትና ለማስተካከል ፍራፍሬ ቀርቦላቸው ስለታማ ቢላዋ ተታደላቸው። በኋላ በእነሱ አቅራቢያ በምትገኝ ክፍል ላይ እሷ አስቀምጣው ነበር ዩሱፍን በደንብ ምርጥ የሆኑ ልብሶችን አልብሳ አስውባ ማለት ነው። እና ዩሱፍ መቼም ምን ያልኩን አትሰማ ዛሬ ደግሞ እንግዳ ፊት እንዲያታዋርደኝ አለቻቸው። ምንድን ነው የሚፈለገው በሚሏ ጊዜ በዚህ በእንግዶቹ ፊት ብቻ ያው ሌሎቹ አሽከሮች ያስተናግዳሉ፣ ግን አንተ ለክብር ብቻ ድምቀት እንዲሰጥ በፊታቸው ቀስ ብለ ማለፍ ብቻ ነው የሚፈለግብህ። አይ እኔ አሽከር እንደ መሆኔ ይህማ ቀላል ትእዛዝ ነው አሉ እና ሌላ ነገር አትበኝ እንጂ ይህንንማ አደርጋለሁ ችግር የለም አሏት። ያኔ ከዚህ አንድ በኩል ወጡና በሙሽራ መስለው ተውበው በዛ ውበታቸው ላይ የበለጠ ውበት የሚጨምሩ አልባሳቶችን ጀቡናቸዋለች። እየተኩራሩ በአጠገባቸው አለፍ በሚሉ ጊዜ እንደ ጨረቃ ሆኑ ማለት ነው። ያኔ ሁላቸውም በእጃቸው ይዘው እየከተፉ ያለውን ፍራፍሬ በመክተፍ ላይ ያሉ፣ ልጁ ብቅ በሚልበት ጊዜ ዓይናቸው እሱ ላይ ሲያርፍ ራሳቸውን ሳቱ። የት እንዳሉ አያውቁም ነው እና እጃቸው ያው እንደዚህ በመክተፍ ላይ እያለ ስራውን ቀጠለ። ብርቱካኑ ወርቋል፣ እጅ እየተከተፈ ነው ማለት ነው። አ ስን ሱብናላ ኩ ቀ ዋአተት ኩለ ዋድየት የሚን ሁነ ሲኪና። ለእያንዳንዳቸው ለፍራፍሬ መከተፊያ የተሰጠው ስኪናቸው ወደ ጣታቸው ተሻገረና ጣቶች መከተፍ ጀመሩ። ወቃለት ኹሩጅ ዐለይሂን በነዚህ በእመቤቶች ፊት ለፊት ቀስ ብለህ ውጣና እለፍ ብላ ትእዛዟን ስሰጥ እሽ ብለው ወጡና አለፉ። ተሎ ደግሞ ሳያስተውሏቸው እንዳያልፉ ረጋ ብለህ መሄድ አለብህ ብለው ታዘዋል። ቀስ እያሉ በደንብ እየተረጋጉ አለፉ። ወዳ ሲደርሱ ደግሞ ተመልሰህና ዩሱፍ ወደዚህ አለች። መልሰው ደግሞ ከወደ ጀርባም እንደ ሁኔታውን ማለት ነው። ፈለማ ረአይነሁ እነዚህ እንግዲህ የክብር እንግዶች ይህን የመሰለ ፀሐይ የመሰለ ልጅ በሚያው ጊዜ አክበር ነው፣ ከተጠበቀው በላይ አከበሩት ማለት ነው። እና አክብሮታቸውን እነሱ ራሳቸው ይገልጡታል በሚቀጥለው ቃል። ወቀጡ ዕና አዲ የሆነ በሱ ተመማረክና ተማክበራቸው ብዛት የተነሳ ፍራፍሬውን ቆረጥን ብለው እጆቻቸውን መከታተፍ ያዙ። ወቁልና ሓሸ ሊላህ አሉ። እኛ አንዲ ባሪያዋን እንደዚህ አፍቅራ ምን አይነት ወራዳ ሴት እያልን ስናማት ሳናውቅ ነገሩን። ይህማ ሰው እኮ አይደለም፣ አላህ ይህንን ሰው አድርጎ ነው የፈጠረው ቢባል ተቀባይነት የሌለው ነገር ነው። አሻ ይሄ ሰው አይደለም አሉ። ማ ሀዛ በሸራ ይሄ ሰው አብራክ የወጣ ፍጡር አይደለም። ኢን ሀዛ ኢላ መለኩን ከሪም ይሄ የተከበረ መልአክ ነው። ያው መልአክ በሰው ምስል በሁለት እግር ቁሞ እየሄደ ነው እንጂ የሰው በሰው ማህፀን የወጣ ሰው እንደዚህ ውብ ሊሆን አይችልም፣ የሚል መግለጫ ሰጡ ማለት ነው። ይህን ደግሞ ሁላቸውም ከስሜታቸው በመነጨ ስሜት ነው። እንግዲህ ይህን እንበል ብለው አልተወያዩ፣ ድንገት ነው፣ ዱብዳ ነው። ግን ሁላቸው ሀሳባቸው ይህን ሲናገሩ እንደ መዝሙር ማሀዛ በሸረን ኢንሀዛ ኢላ መለኩን ከሪም የሚል አስተያየት ሰጡ ማለት ነው። ሐሸ ሊላህ ማለት አላህ አንድን ነገር ከሁሉ በላይ አልቆና አብልጦ የመፍጠር ችሎታው የተጠበቀ ነው። ወትሮም እሱ ምን ያቅተዋል? እንዲህ አድርጎ ቢፈጥረው አያስገርምም። አላህ አላኩሊ ሸን ቀድር ነው እና ማለታቸው ነው። ከዛ በኋላ ግን ይሄ ልጅ ስሙ ሰው ይባላል እንጂ ሰው ነው የሚለው ላይ አንስማማም አሉ። ሰው እንደዚህ ሊሆን አይችልም እና እንግዳ፣ ምን ይሁን ከተባሉ ይሄ የተከበረ መልአክ ነው አሉ። ለመሆኑ የተከበረ መልአክ የት አይተው ነው በመልአክም ይመስሉት የሚል ጥያቄ ያስነሳል። መልአክ ሰው አይቶ አያውቅም፣ ያውም በተፈጥሮ ባህሪው ማለት ነው። እንግዲህ መልአክ ሰዎች በአይናቸው ባያውት በህሌናቸው ያቃሉ መልአክን። ሁልጊዜ ሰዎች ጥሩ ነገር ሲያዩ መልአክ ነው ነው የሚሉት፣ በጸባውም በመልኩም የተዋበ ምርጥ ነገር ከሆነ ይሄ መልአክ ነው ይላል። ለምን ሰው በተፈጥሮ ህሌ ነው መልአክ አላህ ከፈጠረው ፍጡር ሁሉ የበለጠና የተመረጠ ንጹህ፣ ቅዱስ መሆኑን ስለሚያውቅ ማለት ነው። መጥፎን ነገር ማንም ሰው ሰይጣን ነው እንደሚል ማለት ነው። ሰይጣንን በጋሪ አይቶ የሚያውቅ የለም ግን መጥፎ ነገር ከመጣ ይሄ ሰይጣን ነው የሚባለው የመጨረሻ ለምን በህሊናው ይታወቃልና ማለት ነው። ስለዚህ ይህ ሰው ሊሆን አይችልም እንግዳውስ የተከበረ መልአክ ነው የሚል ድምዳሜ ላይ ደረሱና፣ እነሱ ከእሷ የባሰ ተረቱ በሰውየው ማለት ነው። ያኔ የእሷ ዲል ተሰማት አቸነፈቻቸው ማለት ነው። እስከ ዛሬ እንግዲህ ዝም ብለው በህይመት ስለ ሰውየው ማንነትና ምንነት ሳያውና ሳያውቁ እሷን ሲያብጠለጥሉ ስለነበረ እሷ ቢያንስ እጇን አልቆረጠችም እና በለጠቻቸው ማለት ነው። ራሷን በመቆጣጠር የተሻለች ሁን አወጣችው። ያነ ምናላይ ኩራት ተሰማትና፣ ቃለት ፈዛሊኩነ ለዚ ሉምቱነኒ ፊህ። እስከ ዛሬ እየተሰበሰባችሁ በየቡና ቤቱ እኮ እኔን የምታሙና የምታብጠለጥሉበት ልጅ ይሄ ነው። አሁንስ እንዴት ታወታላችሁ? አለቻቸው እና ይህን ልጅ መውደድ ያስነውራል ታሁን በኋላ እስቲ ንገሩኝ አለች። ፈዛሊኩነ ለዚ ሉምቱነኒ ፊህ አተብቱሙኒ ፊህ ማለት ነው እኔን ያማችሁበት እሱን እንዴት ተወደዋለች እያላችሁ ስታጥላሉና ስታንቋሽሹኝ የከረማችሁት ይሄን የመሰለ ልጅ ወደደች ተብዬ ነው። እናንተ ስታዳ አሁን አያችሁት፣ ይሄን አይነት ልጅ መውደዴ እንደ ነውር ታውታላችሁ ካሁን በኋላ አለቻቸው። ወለቀድ ራወቱ አን ነፍሲሄ እኔ እውነቱን ለመናገር አሁን ራሳችሁ እናንተም አይታችሁታልና ግልጡን እንነጋገር አለች። እኔ ይሄን ልጅ ተነፍሱን ለማግኘት ያላደረጉት ጥረት የለም፣ በነፍስ ብዬ ተማጽኘዋለሁኝ፣ አለቻቸው ፈስታሶመ ግን የሚገርመው እሱ ኮራብኝና አልፈልግም፣ የፈለገው ይሁን ብሎ እምቢ ያለ የገረረ እንጂ፣ ቢፈቅድማ ኖሮ ይሄን የማፍቀር ምንም የሚከለክል ነገር አለ ትላላችሁ አለቻቸው ፈስታሶመ ማለት ኢባ አንሸዲደን። እምቢያለ እንዳ የፈለገው ልሙት እንጂ ይሄንማ አላደርገውም ብሎ ደረቀብኝ እንጂ ቢስማማም ኖሮ ደስታውን አልችለውም ነበረ። ስለዚህ ይህ ልጅ ለምን ወደድሽ የሚለውን ነገር አሁን ሀሳቡን ታነሳላችሁ ወይስ ትቀጥሉበታላችሁ? አለቻቸው። ወለኢን ለም ይፍዓል ማእሙሩ። እውነቱን ለመናገር አሁንም ቢሆን እኔ ያው አሳቤን አላነሳሁም አለች። ወደፊት የምፈልገውንና የማዘውን ነገር የማይፈጽም ከሆነ አለች ለዩስጀነን ጀነን፣ በእርግጥ ነው እስር ቤት ገብቶ ይማቅቃል። እግር መንገዱን ደግሞ ማስጠንቀቂያ እየተሰጠው ነው እዛው፣ እሱም ማለት ነው። እና ችግሩ ተጀመረ እንጂ አልተጨረሰም። አሁንም ቢሆን ያው በአላማዬ እገፋበታለሁኝ። ማንንም ምንንም አልፈራም። እሱ እኔ የምፈልገውን ነገር የማያደርግ ከሆነ በጥብቅ ይታሰራል። ወለየኩነ ሚነሳሬን ከወራዳዎችም ይሆናል። እኔ በክብሩ ላስተናግደው ብፈልግ የማይቀበለኝ ከሆነ እዛ ከርቸ ሊወርዶ ይቀጠቀጣታል፣ ቁም ስቅሉን ያያታል። ይህንን አውቆ ይግባበት አለች ማለት ነው። ለሁለቱም ሪሳላ አስተላለፈች ማለት ነው። እናንተም እንደዚህ እንግዲህ ይህን ልጅ ወደድሽ ብላችሁ የምታሙኝ ከሆነ ታሁን በኋላ የምትሉትን እሰማለሁኝ። እሱም ደግሞ የምለውን የማይቀበል ከሆነ በእናንተ ፊት ይኸው አስጠነቅቀዋለሁኝ። ይጠንቀቅ። እምቢ ካለ ግን እስር ቤት ገብቶ ይማቅቃል። የተከበረውን ያህል ይዋረዳል፣ ይቀጠቀጣል እስቲ እናንተን ቢሰማችሁ ምከሩት አለች። ሽምግልና ሽምግልና ሊላኩ ነው። እዛው ደግሞ እነሱ ለራሳቸው አሁን የሚሉት ነው። አላሁ ስታን ያነ ሁላቸውም የጎሪጥ እየተያዩ ልጅ አመቤትህ የምትልህም መስማት አለብህ እኮ ነውር ነው፣ እምቢ ይባላል? እንደ ማለት ጀመሩ ነው የሚባለው። እና እሷ አንገቱን ደፍቶ ዝም በሚለቸው ጊዜ እየ ምነግርህን ሰማህ፣ እንደ ነውር አይደለም እንደ ማነ አገልጋይ ሆኖ ሰው እመቤቱ የሚያዘውን ነገር እንዴት እምቢ ይባላል? ምናምንም መልስ አይሰጡም። እየተቀለሰ አንድ ሴት መቋቋም ሲያቅተይ ደግሞ እንደ ባስራት መጡልኝ ደግሞ እነዚህ እያሉ በጣም ተጨነቁ ማለት ነው። ከዛ በኋላ እንደ ሙፈሲሮች እንደሚሉት እሷ ምናልባት እመቤትህን እመቤቱን ደፈረ ማለቱን ከብዶህ ከሆነ እኛም ወደ እኛም ብትመጣ ምንም ችግር የለም አሉ። ደግሞ ይባላል የአብዲ ገላጋይ ዱላ ያቀብላል። ተቀናቃኝ አፈራች ደግሞ ማለት ነው። እሷ እንዲመክሩላት ትልካቸዋለች። ሊቀሙ አትፈለጉ ማለት ነው። ያነ ነገሩ እየተፋፋመና እየተባባሰ ሄደ። ዩሱፍ በጣም ጭንቃቸው ጨመረ ማለት ነው። እኔ አንዲት ሴት እንዴት ብዬ ልወጣ እንዴት ብዬ ላምልጥ? እያልኩኝ በሙሉ የሰፈሩ ሴት ደግሞ ሊቃረጠኝ ተነሳ ማለት ነው አሉ አላ ስታን ፈስታ ሶመ እሱ እምቢ ብሎኛልና ገላግሉኝ ባካችሁ። በተባሉት መሰረት እሱ የምለውን የማይፈጽምልኝ ከሆነ ይታሰራል፣ ይገረፋል፣ ይሰቃያል፣ እስከ መጨረሻ ድረስ ፍዳውን ያያል። እና ባካችሁ እስቲ ምከሩ ተባለ። እነሱም የሚችሉትን ያህል ያው ለይስሙላ ምክር ወረወሩ እምቢ ካሉ። ሁሉም ግን ምኞታቸው ወደ እኔ ቢመጣ የሚል ሆነ ማለት ነው። ቃለ ረቢ ስጅን አሐቡ ኢለየ ሚማ የድዑነኒ ኢለይሂ አሉ ሶላቱላሂ ወሰላሙ ዓለይሂ ስብሓነላህ። እነዚህ ሴቶች እንግዲህ አሁን መጥተው እንደገና ደግሞ የእሷ ተባባሪ ሆነው እኔን ሰተ ላይ ሊጨምሩ እየተረባረቡ ነው። እና አሁን እንዳውም እነሱ ለኔ መቅጠጫና ማስፈራሪያ አድርገው የጠቀሱትን እስር ቤት ወይ ባገኘሁት ደስታውን ባልቻልኩት አሉ። እና እነዚህ ጋራ ተመጨቃጨቅስ እናው እዛ እስር ቤት ተወሩሬ እፎይ ብል ይሻለኛል። ረቢ ሲጅኑ አሐቡ ኢለይ። አሁን ከገባሁበት ውጥንቅጥ የሚያወጣኝ ከሆነ ከርቸሌም ለእኔ የተወደደና የተመረጠ ነው አሉ። ሚማ የድዑነኒ ኢለይህ እነሱ ከሚጠሩኝና ከሚጋብዙኝ ነገር እኔ እስር ቤቱን እመርጠዋለሁ አስር ጊዜ አሉ። ስብሓናላህ ዒፋቸው ምን ያህል ጌታቸውን እንደሚፈሩ ነው የሚያሳየው። ሐራም ሰርቼ ጌታ ጋር ከምጣላ እኔ እስር ቤት ተወሩሬ እዛው ተቀጥቅጬ ብሞት ደስ ይለኛል። እና ሌላ አማራጭ ከሌለ እነሱ ያቀረቡት ሀሳብ ተስማምቻለሁኝ። ቢያንስ እንኳን ይህን እንኳን አድርግልኝ ብለው ጌታቸውን ጠይቁ፣ እስር ቤት እንዲወረውሩ ማለት ነው ወይላ ተስሪፍ አኒ ከይደሁን እነዚህ ሴቶች አሁን ሁላቸውም ገላጋ ይመስለው፣ እያንዳንዳቸው ያው በእኔ ላይ የጣታቸው እየቀሰሩና ሁላቸውም እንዴት ባገኘ ነው እያሉ እያደቡ ነውና፣ እነሱ ከሚጠሩኝና ከሚጋብዙኝ ነገር አንተ ታልታደከኝና ካላዳንከኝ፣ አስቡ፣ ኢለይህን እኔ ሰው ነኝና አቅሜ ውስን ነው። ታቅሜ በላይ ሁሉ ሴት እንግዲህ ተጠረባረበብኝ። ወደ እነሱ ለመዘንበል እገደድ ይሆናል። ሰው የሚችለው አቅም የተወሰነ ነገር ነው። ይህት አቅም በላይ እየሆነ ከመጣማ እነሱ ሊረቱኝና ሊያቸንፉኝ እኮ ይችላሉ። ዝም ብለታ ያለህ እንዴ አሉ ጌታቸውን ወአኩም ሚነል ጃሂሊን። እነሱ የሚፈልጉትን ነገር ለማድረግ ደግሞ ጎራት አልኩኝ፣ እኔ ያው ከአባቴ ከጥንታያቶች መስመር አፈነገጥኩኝ፣ ብልግና ላይ ወደቅኩኝ ማለት ነው። ይህን ደግሞ ላደርገው አልፈልግም። አንተም ደግሞ ይህን እንደማታስፈጽምብኝ ተስፋዬ ነውና አንተው ድረስልኝ ያሉ የጭንቅቀን ረዳታቸውን ተዛ ከጉድጓድ ያወጣቸው ጌታ አሁንም ሌላ ደግሞ ጉድጓድ ገብቻለሁና ከዚህ አንተ ታላወጣኸኝና ካላደንከኝ እነዚህ ሴቶች የእብልግና ጉድጓድ ውስጥ ሊጨምሩኝ ነው፣ ያ ከሆነ ደግሞ እኔ ማንነቴን አጣሁ ማለት ነው በማለት ለጌታቸው አቤቱ አሉ ማለት ነው። ያነ ይህ ንጽህናቸውና አስደሳቸው ሆነ ጸባያቸው አቋማቸው ጌታቸውን ስላስደሰተ ያው አላህ እውነቱን እውነተኛ ሆኖ የተገኘን ሰው ጌታ ይቀርቡ ነው። ስለዚህ ፈስተጃበ ለሁ ረቡ አለ፣ ይህንን ጥሪያቸውን ወዲያውኑ ሰምቶ ተቀበለ ጌታ። እና አንተ እዚህን ያህል ተጠቋቋምክ፣ በቆራጥነት ተመጥፎ ለመራቅ ተጣርክ። እኔማ አንተን ያረዳው ማን ልረዳ? አለና ወዳውኖ አስቸኳይ እርዳታውን ሊቸራቸው ነው። ፈሶረፈ አንሁ ከይደሁን እና እነዛ ሁሉ ሴቶች ሲያልሙትና ሲሸርቡት የነበረውን ተንኮላቸውን አከሸፈባቸው ማለት ነው፣ ምኞታቸው መከነ። ኢነሁ ሁወ ሰሚዑ ልዓሊም። አላህ ስብሓንሁ ወተላ እውነተኛ ባሮቹ የሚጠሩትን ጥሪ የቅርብ ሰሚ ነው። እንዲሁም ውስጥ ስሜታቸውን አዋቂ ነውና ዩሱፍ እንደተመኘው ወዳውኑ ከእነዚያ ሰው ሴቶች ደባ አላህ አዳነው እናገላገለው ገላገለው፣ ይላል ግን ቢገላግላቸውም ያው ሌላው ደግሞ አማራጭ መከራ ተተክቶ ነው የሚገላገሉት። ከዚህ ማለት ነው የእስር ቤቱ ጉዳይ መጣ። ወደ አራተኛውና ወደ መጨረሻው ፈተና ሊሸጋገሩ ነው። አሁን ሶስቱን ኬላ አለፉት። እና ثم بدا لهم من بعد ما راوا الايات እሳቸውን በጸለዩት መሰረት ጌታን በተቀበላቸው መሰረት ያ ወደ እስር ቤት መሄዳቸው አሁን ከተደቀነባቸው ችግር የሚገላግል አማራጭ ሆኖ ስለተገኘ እነሱም ሰዎቹ ቤተሰቦቹም ሊስማሙበት ነው ማለት ነው። ቅድም እንዳልኩት ያው ሴትዮዋ በተለያየ መንገድ ተጽዕኖ የማድረጓን አላቆመችም። ና ይሄ ልጅ ያው ስሜን እያስጠፋ ነው በሌለሁበት ባልሰራሁት እኔ እንዳያረገች ጭወራዳ እየተባልኩኝ መከራ መኖሪያ አጥቻለሁኝ። ይሄ ልጅ ከአካባቢ አጥፋ፣ አለበለዛ እኔ ነፍሴን አጠፋለሁ እስከ ማለት ድረስ ደረሰች። ያ ሰውዬው ደግሞ በጣም ይወዳት ስለነበረ እሷን ማጣት አልፈለገም ማለት ነው። እሷን ለማስደሰትና ለማረጋጋት ሲል ያላበሳው ንጹሕን ሰውዬ ልብ እያወቀ ወደ እስር ቤት የወረውረው ነው። ባለስልጣን ነው እና ወዲያው ትእዛዝ ሰጠ ለእስር ቤት ኃላፊዎች። ሁመ በዳ ለሁም ማለት ይሄ የአዚዙ ሚስር የሚባለው ሰውዬ ጠቅላይ ሚኒስትሩና፣ በዙሪያ ያሉ ባለስልጣናቶች፣ ቤተሰቦቹም ጭምር ግልጽ ሆነላቸው ይላል ሚን ባዕድ ማ ረአው ልአያት ነቢዩላህ ዩሱፍ ልክስክስ ጸባይ እንደሌለበት ንጹህ የሆነ ሰው ግልጽ ሰው እንደሆነ ታወቁና ታረጋገጡ በኋላ ምንም ወንጀል አበሳብ አይኖርበትም። ለየስጅኑነህ በዳለሁም ለየስጅኑነህ ይሄ ልጅ መታሰር አለበት የሚለው ድምዳሜ ላይ ደረሱ ይላል እንግዲህ፣ የፖለቲካ ውሳኔ ማለት ነው። ሰውየ ንጹህ መሆኑ እየታወቀ ግን እኛ በእኛ ላይ ችግር ከሚያመጣብን የራሱ ጉዳይ ገብቶ ይማቀቅ ተብሎ ተወሰነባቸው ማለት ነው እና ሀታሂን እንደገና ደግሞ የውሳኔ የተሰጣቸው በእስር ቤት ምን ያህል እንደሚኖሩ ገደብ ያለው ጊዜም አይደለም። በቃ ሁኔታ እስከሚለወጥ ድረስ ወደ እስር ቤት ውሰዱትና እዛ ነገሩ ይረሳሳ ተብሎ ወሰን የሌለው እስር ቤት ተጨመሩ ማለት ነው። እንግዲህ አንድ ሰው አመት፣ ሁለት አመት፣ ሶስት አመት ተብሎ እንኳ ቢታሰር በተስፋ ያቺ አመት ትደርስልኛለች እያለ ይጠብቃል። ያለ ፍርድ እንግዲህ ያለ ውሳኔ ዝም ብሎ እስር ቤት ወሰዱና ጣሉት ተባለ። እዛ ተወረወረ በዛ መቼ እንደሚወጡ አይታወቅም። ፍርድ ቤት አይቀርብም። በቃ የፖለቲካ እስረኛ ሆነው ቁጭ አሉ ማለት ነው። በዛ ሁኔታ እንደ ገቡ ደግሞ ሌላ ተጨማሪ ችግርም ያጋጥማቸዋል። ያ ሳይበቃ ማለት ነው። ሴትየዋ ያው እንግዲህ አውጡኝ መቤቴ የምትለውን ነገር እሰራለሁኝ ብለው እንዲናዘዙ፣ ሌት ተቀን እንዲገረፉ፣ እንዲሰቃዩ ታረጋለች። ያም ሳይ በቃ ደግሞ ከእስር ቤት ውስጥም ደግሞ ሌላ ችግሮችም ያጋጥሟቸዋል ማለት ነው። ቶመ በዳለው የሚን ባዲ ማራአውልአያት ማለት የዩሱፍን ንጹህነት የሚያገልጡና የሚያንጸባርቁ ምልክቶች፣ መልካም ስነ መግባራቱ እንደገና፣ ያ ሕፃን ልጅ ባልተጠበቀ መልኩ ሕፃን ምንም የማያውቅ አዲስ የተወለደ ልጅ እኔ ለመስክር ብሎ የሰጠው የምስክርነት ቃል እንደገና ደግሞ አጠቃላይ ባህሪያቸውን ሰውየው ከልጅነት ጀምሮ ያሳደጋቸው በጣም ይወዳቸው ነበር። አንድ ቀን ባለጌ ቃል እንኳን እንደማይወጣቸው ያቃል። እንኳን እንዲህ አይነት ነገር ሊሰሩ ማለት ነው። ይሄ ሁሉ እየታወቀ ግድ የለም ይሁን፣ ግድ የለም እየተባለ በእስር ቤት እንዲህ ወረወሩ፣ ተደረጉ። ሀታ ሂን ያው ወደፊት ጊዜው ሲደርስ እንደሚወጣበት ምክንያት ካለ እናያለን፣ ካልሆነ ግን ወስዳችሁ ጨምሩት ተባለ እንጂ ገደብ አልተሰጠውም። ለእስር ቤቱም ማለት ነው። ወደኸለ ማዓሁ ሲጅነ ፈተያን ይላል። ልክ እሳቸው እስር ቤት ተወስደው በተጨመሩበት እለት ሁለት ደግሞ የባለስልጣን አገልጋይ የሆኑ ሁለት ወጣቶችም አብረው ገቡ። እንደ አጋጣሚ ማለት ነው። እሳቸው በገቡበት ቀን ሌላ ሁለት እስረኞች ገቡ። እነዛም እስረኞች ደግሞ የቤተ መንግስት ሰራተኞች ነበሩ። እነሱ ደግሞ በሌላ ወንጀል ተከሰው ማለት ነው። እነዛ ጋራ ተገናኙና በዛ እለት ተዋወቁ። እነዚህ ደግሞ የታሪኩ አካል ተዋናኝ ሊሆኑ ነው ወደፊት ማለት ነው። እዛ ተዋውቀው የመግባባት ጀመሩ። ዩሱፍ ያው ትሁት ናቸው፣ አዛኝ ናቸው፣ ሮሮ ናቸው። የራሳቸውን ስቃይ መከራ ረስተው ለተጎዳ፣ ለተበደለ፣ ለታመመው ሁሉ ተንከባካቢ ዋቢ ሆኑ እስር ቤት ማለት ነው። እና በአጠቃላይ የእስር ቤቱ ሰው ወደዳቸው አከበራቸው። እና ይሄ ልጅ ብቻ እንዳው እንዳይወጣ ብንትቶ እያሉ ዱዓ ያረጉባቸው። ጀምር ደግሞ እነሱ ማለት የጠቀምን መስሎች ስብናላ እና ታማኝነት እያገኙ ሲመጡ ምናም ያየም ሰው ለሳቸው ነው የሚናገረው። አንድ ስጋት የቀጠሮ የደረሰበትም ሰው እስቲ ዱዓ አድርግልኝ የሚለው እሳቸውን ነው። ሁሉም ነገር በቃ የእስር ቤቱ አባዋራ ሁነው ቁጭ ያሉ እዛ ገብተው ደግሞ ማለት ነው። ወደ ከለማ አውስ እጅነፈተያን እነዛ ሁለት ወጣቶች አንደኛ የምግብ ቤት ኃላፊ፣ ሁለተኛ የመጠጥ ቤት ኃላፊ ነው የባለስልጣኑ ማለት ነው። ምንድን ነው እነዚህ ደግሞ የተቃዋሚ ቡድኖች ባለስልጣኑን ለመግደል ይፈልጋሉ ማለት ነው። በሚፈልጉ ጊዜ ያው በጦር ኃይል አይችሉትም በጃዙር ውስጥ ያው በጓዳ ባሉ ሰዎች ውስጥ በገንዘብ አታለው የምግብና የመጠጥ ኃላፊዎችን መርዝ እንዲያበሉላቸው ለንጉሱ አማላይ የሆነ ትልቅ ዲያጎስ ያለ ገንዘብ እንሰጣችኋለን፣ ይችን ነገር ንጉሱ ምግብ ላይ ጨምራችሁ አብሉልን ብለው ይለምኗቸዋል ማለት ነው። መጀመሪያ ይሺ ብለው ተቀብለው ተስማሙ ሁለታቸው። ኋላ ያው ሌባ ሲሰርቅ አይጣላም ሲካፈል እንጂ እንደሚባለው ይሄ ነገር ከተሳካና ያ ሰዎቹ እንሰጣችኋለን ያሉት ገንዘብ ከመጣ የበለጠውንን የማግኘት አለብኝ አላንዱ ሌላው ደግሞ በብኩሉ እኔ መገኘት አለብኝ። ከዛ እንዳውም ብቸኛ ተጠቃሚ ለመሆን በዛ ገንዘብ አንዱን አጋልጦ ሰጥቶ እንደገና በሌላ ቀን እሱ በግላጭ ሊሰራው ፈለገ አንደኛው ማለት ነው። በዚህ ሁኔታ ላይ እንግዲህ ሁለታቸው ተጠራጠሩ፣ አልግባባ አሉ። አንዱ እናድርግ፣ አናድርግ እያሉ መጓተት ጀመሩ ማለት ነው። ያኔ አንዱ ህዶ ሊጠቁም ነው ማለት ነው። እና ይሄን ያው ምግብ ሰዓት በሚደርስበት ጊዜ ምግቡ የባለ ምግቡ ምግቡን ይዞ ቀረበ። ባለ መጠጡ መጠጡን ይዞ ቀረበ። በሚቀርብ ጊዜ አንዱ ንጉስ፣ ይሄንን ምግብ ባይበሉ ይሻላል አለ። ሊወድድ ማለት ነው ስልጣን ሊጨመርለት እንደ ምንድን ነው አዘጋጅታቸው አምታቸው አትብሉ ትላላችሁ እንዴ ይላል። አይኔ ነገር ያለው አለመብላት ይሻላል አለ። ያኛው ደግሞ ይህን ሲሰማ አጋለጠኝ ማለትን አወቀና መጠጡንም እንዳይጠጡን የመክረወታለሁ አለስሪሙ እንዴ መነካችሁ? አይ፣ እንደዚህ ነው እንግዲህ። ቢተው ይሻላል፣ የዛሬው ወራቡን ቢችሉት ይሻላል ተባለ። ይህ ጊዜ ወደ አሁኑ ፖሊስ ተጠራና እነዚህ ወደ ምርመራ ክፍል ውሰዷቸው ተባለ። ወደ አሁኑ ወደ እስር ቤት መሄድ እንዳለባቸው ተነገረው፣ ውሳኔውን ሰጠ ማለት ነው። እነዚህ እንግዲህ የጓዳ ሰዎች ምስጢር አዋቂዎች ዩሱፍ በገቡበት ዕለት አብረው በአጋጣሚ ገቡ ማለት ነው። እና አሁን እነዚህ እንግዲህ በአደገኛ ወንጀል ነው የተከሰሱት። ቢያንስ ያው በነፍሳቸው እንደሚፈረድ ነው ማለት ነው። ንጉሥንም ያህል ነገር ለማስገደል ሙከራ ማድረግ ማለት ያው የሚያድን ነገር አይደለም። በጣም ተጨነቁ እና እንደሚሞቱ ስጋታቸው እያየለ መጣ ማለት ነው። ሰው ሀሳብ ሲያጠቃው በቁመናው ያልማል ይባላል፣ ምናምን ያያል እጅቱ ቀን የሚያስበውን ሌሊት ሲቃዥ ያድራል ማለት ነው። እና ምናም ሊያው ነው ሲሊቃጁ ነው ሁለታቸው ቃል አህዱሁማ ኢኒ አራኒ አእሲሩ ኸምራ አላቸው። እና አንደኛው የመጠጥ ኃላፊ የነበረው ዛሬ ምናም አይቻለሁኝ ምናም ቢፈታ ብትፈታልን ደስ ይለናል አሏቸው ለእሱ መጥተው ማለት ነው። እኔ ያው ወትሮም የመጠጥ አዘጋጅ ነበርኩኝ እንደለመድኩኝ ቤተ መንግስት የተመለስኩ መስሎኝ መጠጤን አዘጋጅቼ ወደ ንጉሱ ይዤ ስቀርብ አየሁኝ። እንዲህ ነገር ተስፋ ይኖረው ይሆን ዩሱፍ ብሎ ነገራቸው። ሌላው ደግሞ ወቃለል አኸር የምግብ ኃላፊው ደግሞ ኢኒ አራኒ አህሚሉ ፈውቀ ረእሲ ሁብዛ እኔም እንደዛው ምርጥ ምርጥ ኬኮችን አዘጋጅቼ ንጉሱን ልጋብዝ ወደ እሱ በራሴ ተሸክሜ በአገልግል ስሄድ አየሁኝ። ግን የሚገርመው በራሴ የያዝኩትን ዳቦ እና ኬክ የሆነ አሞራ መጥቶ ሲበላብኝ አየሁኝ ይላቸዋል ማለት ነው። ፈውቀ ረእሲ ሁብዛ ከራሴ በላይ ዳቦውን ይሽ ስር ተኩሉ ጦይሩ ሚን ያንን ዳቦ በራሪዎች መጥተው በሉብኝ። ነቢእና ቢተዊልህ እና ነራከ ሚነል ሙሕሲኒን፣ እና እኛ እንደ አይነት ምናም አይተናል። አንተ መቼም ደግ ሰውነህና ይሄ ነገር ይገባሃል። ይህ ምናም ምን እንደሚያሳይ እስቲ ንገረን ፍቹን በማለት ጠየቋቸው ማለት ነው። ያኔ ፍቹን ያው አላህ አሳውቋቸዋል። አንዱ ሙያቸው ምናም መፍታት ነው። መጀመሪያም አባታቸው ያዕቁብ የምናም መፍታት ምስጥር አላህ ይሰጥሃል ብለዋቸው ነበረ። በቀጥታ ምናሙን ሲነግሯቸው ምን እንደሆነ ፍቹ ገባቸው ማለት ነው። ግን በቀጥታ መልስ መስጠት አልፈለጉም። ይህን አጋጣሚ ተጠቅመው እነዚህን እስረኞች ቢሞቱም ቢዲኑም ተኩፍር ለማውጣት እንደገና ሌላ የዳዕዋ ስራ ሊከፍቱ ነው።